ሰው ልጅ ይደንቃል። ስለዚህ ሰባት ፈሳሾች አሉት። ትችን ብቻ ነገርያችሁ ላብቃ። ስንት ፈሳሾች? ሰባት ፈሳሾች አሉ። የመጀመሪያው ምንድን ነው? ደም። እስቲ በሉ። መጽሐፍ ቅዱስ መቼም የጥበብ መንፈሳዊ የጥበብ ስጋዊ ሁሉ ምንጭ ነው ብል ማጋነን አይደለም። የዛሬ 3500 ዓመት ሙሴ በዘሌዋውያን 17 11 ላይ ምን ይላል? የስጋ ህይወት በደሙ ውስጥ ነው ይላል። የስጋ በደም ውስጥ ነው ስለዚህ ህይወት ምን ውስጥ አለ ማለት ነው ደም ውስጥ አለ ማለት ነው ስለ ደም ዓለም የገባው አሁን ነው አሁን የገባው ብዙዎች ደማቸው ፈሶ እነ ጆርጅ ዋሽንግተንን ጨምሮ ህይወታቸው አልፏል ዛሬ ግን የደም ጥቅም በመታወቁ ደም ስጡ ትበላላቸው አለን ቀይ መስቀል አዎ የሰውነታችን መላ ህይወትን የሚመግብ የሚደግፍ ደም ነው ለምሳሌ አይበለውና ወደ ክንዳችን የሚሄደው ደም ለአፍታ ቢቋረጥ ክንዳችን መበስበስ ይጀምራል፣ መበስበስ ይጀምራል፣ መሞት ይጀምራል ሲሉ እግዚአብሔር ግን ይደንቃል። አዲስ ስጋ፣ አዲስ ቆዳ፣ አዳዲስ ነርፍ ጭምር የሚያሳድገው ምንድን ነው? ደም ነው። የሰው ሕይወቱ ደም ነው ይላል። እስመ ነፍስ ታድር በደም። ነፍስም በምን ውስጥ ታድራለች? በደም ውስጥ ታድራለች። አያቸው አንድ ፈሳሽ ሰጥቶናል ማለት ነው። ከሰባቱ ፈሳሾች አንዱ ምንድን ነው? ግን መጽሐፍ ቅዱስ ምን ይላል? ዘፍጥረት 9 ከአራት እስከ አምስት ለኖህና ለልጆቹ ነፍሱ ደሙ ያለችበትን ስጋ አትብሉ ይላል። ስለዚህ ደም መብላት የተከለከለ ነው። ምን መብላት? ደም መብላት። በዘሌዋውያን 7:26 ላይ የወፍ ወይም የእንስሳት ደም አትብሉ ይላል። ለምን? ለራሳችን ጤና ሲባል። በዘመነ ሐዲስም ሐዋርያት በመጀመሪያው ሲኖዶሳቸው ማለት እንችላለን የሐዋርያት ሥራ ምዕራፍ 15 ከቁጥር 28 እስከ 29 ለጣዖት ከተሰዋ ካሉ በኋላ ከደምም ከምን ከደም፣ አያችሁ ከታነቀም፣ ማለት የታነቀ ማለት ነው፣ ሳይታረድ የሞተ ከብት ማለት ነው። ከዝሙትም ትሩቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህ ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ። ጤና ይስጣችሁ አሉ። ምን ይስጣችሁ? ጤናን ይጠብቃል ማለት ነው። ዛሬ ዓለሙ በጣም ምን አለና ተመራመረና፣ ኖ ደም እንዳትበሉ ደም መብላት በጣም አደገኛ ነው። ተሐዋሲያን፣ ረቂቅ ተሐዋሲያን፣ በአይን የማይታዩ ነገሮች ተሸካሚ ነው አለ መጽሐፍ ቅዱሱ። ግን የዛሬ ስንት ሺህ ዘመን ነግሮናል። እንዲሁም አንድ በጣም የሚገርመው ዘሌዋውያን 17 13 ላይ ምን ይላል? ነገር ግን ደሙን እንደውሃ በምድር ላይ አፍስሰው እንጂ አትብለው ይላል። ምን በለው? ከብቶች ሲታረዱ ደሙን ምን ላይ አፍስሰው ይላል። ምን ማለት ነው? ደሙ ውስጥ ያሉት ረቂቅ ተዋሲያን መሬት ላይ ባሉት ረቂቅ